ቡድና የተከበራችሁ ተመልካቾቻችን አል ዓፊያ ፕሮግራማችን ጀምሯል። ዛሬን ከስቱዲዮ ወጣ ብለን ዶክተር ሁሴን የማህፀን ፅንስና የህፃናት ስፔሻሊቲ ክሊኒክ ላይ እንገኛለን። ዶክተር ሁሴን ወሎ ኮምቦልቻ ከተባበሩት ፊት ለፊት ማግኘት ትችላላችሁ፣ መታችሁ በጥሩ እንክብካቤ መታከም ትችላላችሁ። በተለይ ከማህፀን ጋር ከፅንስ ጋር እንደዚሁም ደግሞ ከህፃናቶች ጋር የተያያዘ የጤና እክልና ችግር ካለባችሁ 0910284827 ላይ ደውላችሁ ዶክተርን ማግኘትና መታከም ትችላላችሁ። ከእሱ ጋር ዛሬን ቆይታ እናደርጋለን። ዶክተር፣ አሰላም አለይኩም። እንዴት ሰነበትክ? ቤት ተመችቶናል ብለናል። ባለፉ ሳምንት መርሓዋ። እንግዲህ በቃ እስከምትለን ድረስ እንመጣለን። መርሓዋ። እሺ ያው ጥሩ ጥሩ መልእክቶችን ለተመልካቾቻችን፣ በተለይ በጤና ጉዳይ ላይ እያሳለፍን ነው። ለዚህ መልካም ፍቃድህን ጊዜህን ሁሉ ሰውታ ከኛ ጋር ቆይታ ስለምታደርግ በጣም እናመሰግናለን። ርሓባ ዛሬ እስኪ ስለ እርግዝና ተከታታይ ሳምንቶችን እያነሳን ነበር፣ እና እርግዝና ወቅት የሚከሰቱ የተለያዩ ህመሞች ሊኖሩ ይችላሉ። ከዛ መካከል ዋነኛውና ተጠቃሽ የሚሆነው የደም ግፊት በእርግዝና ጊዜ ይከሰታል ና ደም ግፊት የምንለው ምንድን ነው ከሚለው ብንጀምር። እሺ። ስለዚህ በእርግዝና የሚከሰት የደም ግፊት የሚባለው ለእናቶች ሞት በመጀመሪያ ደረጃ ተጠቃሽ ከሆኑት በተለይ በእርግዝና ጊዜ ለእናቶች ሞት በከፍተኛ ሁኔታ ተጠቃሽ ከሆኑት መካከል የሚመደብ ነው፣ በእርግዝና የሚከሰት የደም ግፊት ማለት ነው። አንደኛው እሱ ነው። ሁለተኛው በእርግዝና ጊዜ የሚከሰት ደም ወይም ከወደዱ በኋላ ሊሆን ይችላል ደም መፍሰስ ወይም ኦብስታትሪክ ሄሞሬጅ የምንለው ነው። ሶስተኛው ኢንፌክሽን ነው። ስለዚህ እነዚህ ሶስቱ ናቸው ለእናቶች ሞት በጣም ተጠቃሽ ሆኖ። ስለዚህ የመጀመሪያውን ድርሻ የሚወስደው በእርግዝና ጊዜ የሚከሰት ግፊት ነው፣ ወይም ሃይፐርቴንሲቭ ዲሶርደር ኦፍ ፕሪግናንሲ እንለዋለን። ስለዚህ ይህ ምንድን ነው የሚል ነው። አራት ደረጃዎች አሉት፣ አራት ክፍሎች አሉት። እነዚህ በእርግዝና የሚከሰት ግፊት፣ ኖርማሊ ግፊት የምንለው ብለድ ፕሬሸር ወይም የደም ግፊት የምንለው ሲለካ መጠኑ ከመቶ አርባ በዘጠና በላይ ሲሆን ግፊት አለ እንላለን። ይሄ ግፊት በእርግዝና ጊዜ የተለያዩ እንትኖች አሉት፣ የተለያዩ ደረጃዎች አሉት። ስለዚህ የመጀመሪያው ጀስቴሽናል ሃይፐርቴንሽን የምንለው ይኖራል በእርግዝና ጊዜ ብቻ የሚኖር ከእርግዝና ውጭ ግን የሌለ ማለት ነው። ይሄኛው ምንድነው የሚሆነው? ግፊቷን ስትነካ አንዲት እናት ከመቶ አርባ በዘጠና በላይ ሊሆን ይችላል፣ ግን ሌሎች ሌሎች ተጨማሪ ምልክቶች ላይኖሯት ይችላሉ። ስለዚ ጀስቴሽን ጀስት በእርግዝናው ጊዜ የታየ ነው። ይህ ምን ሊሆን ይችላል? ወደ ከፍ ወዲያ ለእንትን ሊያድግ ይችላል፣ ፕሪክላምሻ የምንለዋለ ወይም ደግሞ ሲቪር የሆነው ከፍተኛው ግፊት እንትን ሊገባ ይችላል በዛው ባለበት ሪዞልቭ ሊያደርግ ይችላል። ዞሮ ዞሮ ግን እስከ አስራ ሁለት ሳምንት ወይም እስከ ሶስት ወር ባለው ውስጥ ሪዞልቭ አድርጎ ያልቃል ማለት ነው። ይሄ ጀስቴሽናል ሃይፐርቴንሽን የምንለው ነው። አንደኛው እንትን እሱ ነው የደም ግፊት የሚከሰተው በእርግዝና እሱ ነው። ሁለተኛው እና በጣም የሚፈራው እንትን ፕሪክላምሻ፣ ኢክላምሻ የምንለዋለህ ወይም በእርግዝና ጊዜ የሚፈጠር ከፍተኛ የሆነ የደም ግፊት እና ራስን ወደ መሳት የሚያደርሰው ወይም ኢክላምሻ የምንለው ክፍል ነው። ይህ ምንድን ነው የሚሆነው? አንዲት እናት ከሀያ ሳምንት በኋላ ወይም ከአምስት ወር በኋላ የሚከሰት የደም ግፊቷ ከ140/90 በላይ ሆኖ ሌሎች ምልክቶችን ካሳየች ፕሪክላምሻ እንለዋለን። ሌሎች ምልክቶች ምን ምን ሊሆኑ ይችላሉ? ራስ ህመም ሊሆን ይችላል። በማስታገሻ ሪዞልቭ የማይሆን ወይም የማይበርድ አይነት ራስ ህመም ሊኖራት ይችላል። ከግፊቱ በተጨማሪ ከመቶ አርባ በዘጠናው በላይ ከሆኑ ብቻ ሳይሆን ተጨማሪ ምልክቶችን ማሳየት አለባት። ሌላው ጭልም ሊላት ይችላል። አንዳንዴ ኢቨን ማየት ሁሉላ ትችል ትችላለች። ስለዚህ እሱ ሊኖራት ይችላል። ሌላው ቁርጠት ዝበቀኝ በቀኝ ጎኗ ላይ ሆድ ቁርጠት ሊኖራት ይችላል ወይም ራይት አፐር ኳድራንት ፔይን እንለዋለን ይሄ ምንድነው ጉበትንም ስለሚነካ ጉበት ላይ የተለያዩ ምልክቶች ሊያሳይ ይችላል በእርግዝና የሚፈጠረው ከፍተኛው ግፊት ማለት ነው ሌላው ሽንት መጠኗ ሊቀንስ ይችላል ኦሊጎሪያ ሊኖራት ይችላል ኩላሊት ላይ የሚያመጣው ተጽዕኖ ሊታዩባት ይችላሉ። ሰውነት እብጠት ሊኖራት ይችላል ኢደማ እንለዋለን። እንደ ከፍተኛ ምልክት ባይጠቀሱም እነሱም ሊኖሩ ይችላሉ ማለት ነው። ከዛ በተጨማሪ ደም የደም መርጋት ችግርም ሊኖራት ይችላል ማለት ነው። ስለዚህ እነዚህ ምልክቶች ካሉ ከፍተኛ የሆነው የግፊት አይነት ወይም ፕሪክላምሻ የምንለው አይነት ሊኖር ይችላል ማለት ነው። ከዛ አልፎ ደግሞ ራሷን የምትስት ወይም ደግሞ ማንቀጥቀጥ ነገር ካለው ሲር የምንለው ነገር ማለት ነው። ኢክላምሻ እንለዋለን። ከፍተኛ የሆነው የሚፈራው አይነት እንትን እሱ ነው። ስለዚህ እነዚህ ሁለተኛ ደረጃ ላይ ያሉት ናቸው። ሶስተኛው ክሮኒክ ሃይፐርቴንሽን የምንለው ነው። አንዲት እናት ከሀያ ሳምንት በፊት ወይም ደግሞ ከአምስት ወር በፊት ግፊት ካለ ወይም ግፊት ከተገኘባት ክሮኒክ ሃይፐርቴንሽን ወይም ደግሞ ከእርግዝና በፊትም ጀምሮ የቀጠለ አይነት ማለት ነው። እሱ ሊኖር ይችላል። ሌላው ክሮኒክ ሃይፐርቴንሽን ሱፐር ኢምፖዝድ ፕሪክላምሻ ነው የምንለው። ከእርግዝና በፊት ያለ ግፊቱ ነው፣ እርግዝናው ከተፈጠረ በኋላ ወይም ከአምስት ወር በኋላ ወደ ከፍተኛ ሁኔታ የሚያድግ አይነት እንትን ነው፣ የግፊት አይነት ነው። ስለዚህ እነዚህ ነገሮች ናቸው በእርግዝና ጊዜ የሚከሰቱ የግፊት አይነቶች። ወደ አራት ክፍሎች አሉት ማለት ነው። በአብዛኛው የሚከሰተው ፕሪክላምሻ፣ ኤክላምሻ ያልነው ነው። በአብዛኛው እናቶች ላይ የሚከሰተው እና አሁን በከፍተኛ ሁኔታ እየጨመረ የመጣው ይሄኛው ነው። ይሄኛው የግፊት አይነት የግፊታቸው መጠን ኖርማል ሊሆን ይችላል። ሌሎች ምልክቶቹ ብቻ ሊያሳዩ ይችላሉ። ለምሳሌ ግፊቱ ሲሰራ ሲለካ እና ከዛ በላይ መሆን አለበት ነው። ግን አንዳንዴ ኖርማልም ሆኖ ምልክቶቹን ብቻም ሊያሳዩ ይችላሉ። ስለዚህ ይሄ ግፊቱ ኩላሊት ላይ ጉበት ላይ እና ሌሎች እንትኖች ላይ የሚያመጣው ተጽዕኖን ብቻ እንደ ምልክት ሊወሰድ ይችላል ማለት ነው። ከሀያ ሳምንት በኋላ ወይም ደግሞ ከአምስት ወር በኋላ ግፊቷ ሲለካ 140 በዘጠናና ከዛ በላይ እና ሌሎች ቅድም ያልናቸው ምልክቶች ካሳየች በእርግዝና የሚከሰት ግፊት ወይም ፕሪክላምሻ አላት እንላለን። ከዛ ውጭ ደግሞ ማንቀጥቀጥ፣ ራሷን መሳት እነዚህ ነገሮች ካሉ ኢክላምሻ እንለዋለን። ማለት እነዚህ ነገሮች ናቸው። ስለዚህ አሁን ላይ በጣም እየጨመረ የመጣ አይነት በእርግዝና የሚከሰት ችግር ነው። ፕሪክላምሻ ወይም በእርግዝና የሚከሰት ግፊት የሚባለው ሁለት ክፍሎች አሉት እሱም ማይልድ እና ሲቪር ነው የሚባለው። ማይልዲ ማለት ምልክቶቹን ግፊቱ ሲለካ ምልክቱ ሊኖር ይችላል ማለት ከመቶ አርባ በዘጠና በላይ ኑሯት ወይም ሽንት ላይ ሲሰራ ደግሞ ፕሮቲን ሪያ የምንለዋለን። ፕሮቲን በሽንት ጋር እሱ ላይ መጠኑ ይለካል። እሱ ኑሯት ግን ሌሎች ምልክቶች ሲቪር የሚያስብል ወይም ከፍተኛ የሚያስብል ምልክቶች ካላሏት ማይልድ ይንለዋለን። ሌላው ሲቪር ነው። ሲቪር ማለት ከፍተኛ የሆነ ጥንቃቄ የሚፈልግ ማለት ነው። ስለዚህ ምን ምን ምልክቶች አሏት ግፊቷ ሲሰራ ከ149 በላይ ሊሆን ይችላል ከፍም ሊል ይችላል እነዚህ ራስ ምታት ሊኖራት ይችላል ላይን ብዥ ማለት ሊኖር ይችላል ወደዚህ ወደ ራይት በቀኝ በኩል ጉበት አካባቢ ላይ ህመም ሊኖራቸው ይችላል እነዚህ ምልክቶች ካሉ ከፍተኛው የግፊት አይነት ነው ተብሎ የሚታሰበው ስለዚህ ቀጥታ ህክምና ያስፈልገዋል ማለት ነው። ኢሚዲየትሊ ህክምና ያስፈልገዋል። እነዚህ ምልክቶች ካሉ በአብዛኛው ራስ ምታት፣ እነዚህ ምልክቶች ናቸው ልታሳይ የምትችይ ችለው እና በአንድ እናት በክትትል ወቅቷ ኖርማል ክትትል የሚባለው ከስምንት እስከ አስራ ሁለት ጊዜ ነው። አሁን ክትትል ሊኖራት ይችላል ስምንት ጊዜ ነው አሁን የሚባለው፣ በፊት አራት ጊዜ ነበር፣ አሁን ስምንት ጊዜ ሆኗል። ስለዚህ በእነዚህ ጊዜያቶች ስትሄድ ሁሉ የምትለካው ነገር አንዱ ግፊቷል። ምክንያቱም እንዳልኩሽ ቅድም ከፍተኛ ደረጃ እናቶችን ለሞት የሚደረገው አንዱ ግፊ በእርግዝና የሚከሰት ግፊት ስለሆነ ማለት ነው። ስለዚህ ሁሌ የትለካለች በዛ ስትለካ የተወሰነ ለውጥ ካለ ከፍ ወዳለ ህክምና ወይም ደግሞ እዛው በደንብ ምርመራዎች ይደረጋሉ ማለት ነው። ስለዚህ አንዲት እናት ግፊት አላት ካል ምንድን ነው የሚቀጥለው እንትን ምርመራዎች ይኖራሉ በእርግጥ ትክክለኛ ግፊት አላት ወይስ ምንድን ነው የሚለው፣ ግፊት ካላት ከፍተኛው ነው ወይስ ቀለል ያለው ነው የሚለውት ነገሮች። ስለዚህ ምን ምን ምርመራዎች ይኖራሉ? የደም ምርመራዎች አሉ፣ የሽንት ምርመራ አለ፣ እነዚህ ምርመራዎች አሉ። የኮላሪት ጉበት እዛ ላይ የሚያመጣቸው ተጽዕኖዎች ይታያሉ ማለት ነው። ስለዚህ እነዛ ሁሉ ተደርገው ግፊት መኖሩ ከታወቀ ወደ ሕክምና ነው የምንሄደው ማለት ነው። ስለዚህ የመጀመሪያው አልጋ ትይዛለች። ከዛ በኋላ ኢክላምሻ ለሚባለው ወይም ከፍ ላለው በሚፈራው መከላከያ መርፌ ትወስዳለች። ስለዚህ ማግኒሽም ሰልፌት ይባላል። ማግኒሽም ሰልፌት ትወስዳለች። ምክንያቱ ምንድን ነው? ይሄ ፕሪክላምሻ ወይም በእርግዝና የሚከሰተው ግፊት በጣም ከፍ እያለ ሲሄድ ራስ ወደ መሳት፣ ወደ ማንቀጥቀጥ፣ ወደ ሌሎች ነገሮች ስለሚመራ እሱን መከላከያ የምትወስደው የመጀመሪያው። ሌላው እንደ ግፊቱ ሁኔታ የግፊት መድሀኒቶች ልጀምር ትችላለች በእርግዝና የሚወሰዱ የግፊት መድሀኒቶች ብዙ ጊዜ የግፊት መድኃኒት የምጀምረው መቶ ስልሳ እና ከመቶ አስር በላይ ከሆነ መቶ ስልሳ በመቶ አስር በላይ ከሆነ ብዙ ጊዜ የግፊት መድኃኒቶች እንዲጀምር ይደረጋል ከዛ በታች ከሆነ ክትትል ነው የሚኖራት የግፊት መድኃኒት ላጀምር ትችላለች ከዛ በተጨማሪ እንደ እርግዝና ወቅቱ ለምሳሌ አሁን አንዲት እናት ግፊት ከአምስት ወር ጀምሮ በማንኛውም ጊዜ ሊከሰት ይችላል። የግፊት መድኃኒቶች ልጀመር የሚችለው ከ160 በ110 በላይ ከሆነ ትጀምራለች። ከዛ በኋላ ምንድነው እንትኑ ቀጣይ ማኔጅመንቱ የሚሆነው ወይም ቀጣይ ህክምናው የሚሆነው ስንት ወር ላይ ናት የሚለውም መጣራት አለበት። ለምሳሌ ብዙ ጊዜ ያው ከአምስት ወር በኋላ ነው ይሄ ነገር የሚከሰተው በአብዛኛው በእርግዝና የሚከሰት ግፊት የምንለው ከአምስት ወር በኋላ ሲከሰት ነው። ስለዚህ ከአምስት እስከ ሰባት ወር ከሆነች ለምሳሌ እስከ ሰባት ወር ከሆነ ማነው ፋር ፍሮም ተርም ነው የምንለው ወይም ደግሞ ገና የሆነ በእርግዝና የሚከሰት ግፊት ነው የሚሆነው። ስለዚህ ለምሳሌ አሁን አምስት ወር፣ አምስት ወር ተኩል፣ ስድስት ወር እንደዛ ከሆነ ጽንሱ ሊቋረጥ ይችላል አንዳንዴ ምክንያቱም በእርግዝና የሚከሰተው ግፊት ብዙ ጊዜ የሚገናኙ ምንድነው ምክንያቱ ከእርግዝናው ከፕላሴንታው ጋር ነው፣ በተለይ ከእንግዴ ልጁ ጋር ነው። እንትኑ ሲታይ እንግዴ ልጁን ሰውነቷ እንደ በአድ ሊቆጥረው ይችላል። ከዛ ሌሎችን የሚያመርታቸው ነገሮች ሊኖሩ ይችላሉ። ከዛ ጋር የተያያዘ ነው እና የመጀመሪያውንትን ስለዚህ ፋር ፍሮም ተርም ከሆነ ወይም ደግሞ አምስት ወር ስድስት ወር እንደዛ አካባቢ ከሆነ እና የእርግዝናው መቀጠል ብዙ እንትን ካልሆነ እንደዚያ አመርቂ ካልሆነ ገና ስለሆነ ብዙ እንትኖች ስለሚቀራት ብዙ ወራት ይቀራታል። ስለዚህ እርግዝና የመቋረጥ እንትን ሊኖር ይችላል ማለት ነው። በሕክምና ከሰባት ወር በኋላ ከሆነ አልጋ ይዛ እነዚህ መድኃኒቶች እንዲትወስድ፣ ስለዚህ ግፊቱን መቆጣጠር ሊያስፈልግ ይችላል። የምታሳየውን ምልክቶች መጥፋት አለባቸው። ደምና ሽንት ምርመራዎች ይኖራሉ። አልትራሳውንድ ምርመራ ይኖራል። እነዚህ ደምና ሽንቶች ሽንት ምርመራ ምንድን ነው የሚደረገው ጉበት ላይ ኩላሊት ላይ የሚያመጣቸው ተጽዕኖዎች ምን ላይ ናቸው የሚለው የሚታየት አለበት። ስለዚህ እነሱን በማድረግ አልጋ ይዛ የተወሰነ ጊዜያት ልጁ እስከሚያድግ ልንጠብቅ እንችላለን ማለት ነው። ስለዚህ ተኝቶ ህክምና ላይ ትገባለች ማለት ነው። ከዛ ለልጁም የሳምባ እድገት የሚወስዳቸው መድኃኒቶች ይኖራሉ፣ እሷ የምትወስዳቸው ነገሮች ይኖራሉ ማለት ነው። አንዱ እሱ ነው። ይሄ ግፊት የተከሰተው ስምንት ወር ከ ሰላሳ ሰባት ሳምንት ነው ብዙ ጊዜ ስምንት ወር ከሀያ ቀን የምንለው ከዛ በኋላ ከሆነ ግን እንዲወለድ የሚደረገው እንዴት ትወልዳለች? ብዙ ጊዜ የምጥ መርፌ ነው በሉት ኦፕሬሽን፣ አስገዳጅ ሁኔታ ካለ የመት መርፌ እንድትወስድ ከዛ በኋላ እንድትወልድ ይደረጋል። አስገዳጅ ሁኔታ ለኦፕሬሽን በኦፕሬሽን መውለድ ካለባት ኦፕሬሽን ይሰራል። ከስምንት ወር ከሀያ ቀን ወይም ከሰላሳ ሰባት ሳምንት በኋላ ማለት ነው። ኖርማል ስለሚባል ነው። በአብዛኛው ይሄ ከስምንት ወር ጀምሮ ካለ ነው። አሁን በውጮቹ ላይ ከስምንት ወር ጀምሮ ግፊት ቢከሰት እንዲወልዱ ነው የሚያደርጉት። ምክንያቱም የእነሱ የጨቅላ ሕጻናት እንትን ትንሽ ላይ ደቨሎፕ ሆኗል። ስለዚህ የማደግ እንትኖች ይኖራሉ። እኛ ሀገር የህፃናት ሞቱ ከፍተኛ ስለሚሆን በተለይ ያለ ጊዜያቸው ሲወለዱ ብዙ ጊዜ ከሰላሳ ሰባት ጀምሮ ነው እንዲወልዱ የምናደርገው። እስከዛ ግን ክትትል ይኖራል ማለት ነው። በዛ መሀል ክትትል እየተደረገ ግን የተለየ ችግር ካለ ለምሳሌ ግፊቱ መቆጣጠር ካልተቻለ የግፊቱ መድኃኒቶች እየተጨመሩ ሊሄዱ ይችላሉ። ሁለት አንድ መድኃኒት ሁለት መድኃኒት እያለ መቆጣጠር ካልተቻለ ጉበትና ኩላሊቷ ላይ ያሉት ነገሮች እየተባባሱ የሚሄዱ ከሆነ የደም የመርጋት ወይም ፕላትሌት የምንለዋለ የእሱን ፋሲሊቴት የሚያደርገው እየቀነሰባት የሚሄድ ከሆነ እነዚ እነዚህ ነገሮች ከሆኑ በመሀል አስገዳጅ ሁኔታዎች ከሆኑ እንዲትወልድ ሊደረግ ይችላል ኖርማል ከሆነ ግን እስከ ሰላሳ ሰባት ሳምንት ወይም እስከ ስምንት ወር ከሀያ ቀን ድረስ ልጠብቅ ትችላለች ማለት ነው። ስለዚህ ከዛ በኋላ ከተከሰተ በአብዛኛው ምጥ ላይ ሊከሰት ይችላል። እነዚህ እነዚህ ነገሮች ምጥ ላይ ከተከሰተ ለምሳሌ ያው ተወልዳለች፣ እነዚህ መድኃኒቶች ትወስዳለች፣ እንደዚ እንደዛ እያለ ይቀጥላል ማለት ነው። መልካም። ምናልባት ለዚህ ሪስክ ፋክተር ወይም ደግሞ መነሻ ምክንያቱም ምንድን ሊሆን ይችላል? እርግዝና ላይ ለሚፈጠር የደም ግፊት። ስለዚህ በአብዛኛው ይሄ በእርግዝና ጊዜ የሚከሰት ግፊት ሁሉም እናቶች ላይ ሊከሰት ይችላል። ማንኛውም እናቶች ላይ ሊከሰት ይችላል። ስለዚህ የመጀመሪያው ብዙ ጊዜ መንታ የሚወልድ ከሆነ መንታ ሲሆን ፕላሴንታው ጋር ነው የሚያዘው፣ እንግዴ ልጁ ጋር ይያዛል የግፊቱ። ስለዚህ መንታ ሲሆን ሁለት እንግዴ ልጅ ሊኖር ይችላል። እንደዚህ አይነት አዲስ ያገቡ ለምሳሌ ፕሪሚ ወይም የመጀመሪያ ልጅ ሲሆን ሊከሰት ይችላል። በአብዛኛው ሌሎች ተጨማሪ ለምሳሌ ስኳር ካለባቸው ከዚህ በፊት ግፊት ከነበረ በቤተሰብ ሊሆን ይችላል፣ እናትዮዋ ላይ ራሷ ላይ ሊሆን ይችላል። እነዚህ ነገሮች ካሉ ግፊት የመከሰት እንትን ይኖረዋል። አሁን እንኳን አብዛኛውን ጊዜ የሚከሰተው በዋነኛዎቹ እናቶች ላይ ይከሰታል። ስለዚህ በአብዛኛው እነዚህን ምክንያቶች መውሰድ ይቻላል ማለት ነው። ሴትየዋ የምታደርገው ጥንቃቄ ይኖራል። ቤት ላይ ለምሳሌ አመጋገቧ ሊሆን ይችላል፣ የኑሮ ስታይሏ ሊሆን ይችላል። እሱን የምታስተካክልበት መንገድ ካለስ ብዙ ጊዜ አሁን ከእርግዝና ውጭ የሚከሰተው ግፊት ከምግብ ጋር ሊገና ይችላል። ብዙ ጊዜ እንደዚ ሳልቲ ፉዶች ሲበዙ ምናምን ይባላል። በእርግዝና እንኳን የሚከሰተው ግፊት ከምግብ ጋር ምንም ግንኙነት የለውም። እንዲ አልኩሽ ከእንግዲህ ልጁ ጋር ተብሎ ነው የሚታሰበው። ጨው መቀነስም አያስፈልግም። ሌሎች ነገሮች ከምግብ ያለንትን ብዙ እንትን አይልም። ግን ምንድን ነው ለምሳሌ በጣም ኦቤስ ከሆኑ በጣም ወፍራም ከሆኑ፣ አንዱ ሪስክ ሊሆን ይችላል። ግፊት ሊከሰት ይችላል። ስኳር ሊከሰት ይችላል። እነዚህ ነገሮች በእርግዝና ክብደቱ እየጨመረ ስለሚመጣ ማለት ነው። ከዛ ውጭ ግን የምታደርጋቸው እንትኖች ክትትሉን ስትሪክትሊ መከታተል ነው። በደምብ ክትትሏን ማጠናከር ነው። ምክንያቱም ይሄ ነገር ከታወቀ ቶሎ ማኔጅ መደረግ ስላለበት፣ አንዳንድ እናቶች ሳያውቁት ግፊቱ ኑሮ ክትትል ላይ ወይ በአጋጣሚ ካልተገኘ ቅድም ያልኩሽ ከፍተኛው ደረጃ ይጥላል። ኢክላምሻ እንለዋለን። ስለዚህ በድንገት ይጥላታል፣ ማንቀጥቀጥ ይኖራል፣ ራሷን ትስታለች። እነዛ ነገሮች እንዳይከሰቱ ነው ጥንቃቄ የሚኖረው ከዛ ውጪ አሁን በሚቀጥለውም ጥንቃቄ ማድረግ ያለባቸው እናቶች ተብለው የሚለዩም አሉ። መድኃኒት መከላከያ መድኃኒቶች ተብሎ የሚሰጡ ግዛክት፣ መከላከያ እንኳን ባይሆኑ የተወሰነ መጠኑን ይቀንሱታል ተብሎ የሚታስቡ መድኃኒቶች አሉ። እነዚህ እናቶች ምንድን ናቸው? አንደኛ ቀድሞ ከተከሰተባቸው ለምሳሌ አምስት ወር ላይ ከአምስት ወር በፊት ሊከሰት ይችላል ይሄ ነገር ለምሳሌ አሁን መንታ እና ጂቲዲ ወይም ኮምፕሊት ሞል የምንለው ፕሪ እርግዝና አለ። ኖርማል አይደለም እሱ። ላይ ከሃያ ሳምንት በፊት ኢቨን ሊከሰት ይችላል። እነዚህ እናቶች በእርግዝና ጊዜ ግፊቱ ጋር ከተገናኝቶ ልጃቸው ውስጥ መጥፋት ሊኖር ይችላል። ወሊድ ላይ የተወሰነ ችግር የሚፈጥሩ ከሆነ ፅንሱ ላይ እነዚህም ከፍተኛ ጥንቃቄ የሚፈልጉ ናቸው። በሚቀጥለው መልሶ የመከሰት እድል ሊኖር ይችላል። ስለዚህ ቀጣይ ላይ ምን ማድረግ አለባቸው? አንደኛ ክትትል መደረግ አለበት። ሁለተኛ ልክ እርግዝናው እንትን ሲል ሶስት ወር ላይ ምናምን መድኃኒቶች የሚጀመሩ አሉ። አስፕሪን ይባላል። በተወሰነ ደረጃ ቀጣይ የመከሰት እድሉ እንዲቀንስ ይችላል ተብሎ ይታሰባል። ሁለተኛ ዙር እርግዝናቸው ላይ አሁን ለምሳሌ በእርግዝናው ምክንያት የፅንስ ውስጥ መጥፋት ሊሆን ይችላል ቀድሞ መከሰት ሊሆን ይችላል። አምስት ወር ላይ ስድስት ወር ላይ እነዚህ ነገሮች ካሉ አስፕሪን የሚባለው ይሰጣል ማለት ነው። ሶስት ወር ላይ አሁን የሚቀጥለውን አርገዘው ሶስት ወር ላይ ሲሆን መከላከል እንትኑን ይቀንሰዋል ተብሎ ይታሰባል። ይሄ ነገር የመከሰት ዕድሉን ይቀንሰዋል ተብሎ ይታሰባል። ስለዚህ ይሄ ግፊት ከተከሰተ ክትትል ይፈልጋል። ይች እናት አሁን ብትወልድን ክትትሉ ይቀጥላል ማለት ነው። ይሄ ምን እስከሚሆን ይሄ በእርግዝና የተከሰተው ግፊት ሊቀጥል ይችላል። ክሮኒክ እንለዋለን ከሶስት ወር ካለፈ፣ እስከ ሶስት ወር ሪዞልቭ አድርጎ ካለቀ፣ በአብዛኛው እንደዛ ነው። እስከ ሶስት ወር ባለው ጊዜ ውስጥ ሪዞልቭ ያደርጋል። አንዳንድ እናቶች ላይ ግን ክሮኒክ ሊሆን ይችላል፣ ሊቀጥል ይችላል። ስለዚህ ክትትሉ ይቀጥላል ማለት ነው። ምናልባት እናትየዋ ላይ ካልታከበ በስርዓት ማኔጅ ካልተደረገ ልጁም ላይ ጭምር የሚያመጣው አደጋዎች ወይም ደግሞ ምንድን ናቸው? ስለዚህ አንዱ እርግዝና ላይ የሚያመጣው ተጽዕኖ ምን ሊሆን ይችላል? አዩጂአር የምንለው ወይም የእድገት ውስንነት የእድገት መቀጨጭ የምንለው ነገር አለ። በአብዛኛው ግፊት እንደዚህ በደንብ ማኔጅ ካልተደረገ የሚከሰቱ ምጥኖች ናቸው። ስለዚህ ግፊት ስላለ እርግዝናው ላይ ቅድም እንዳልኩሽ አንዱ መቀጨጫ አለ። የእድገቱ ውስንነት፣ ለምሳሌ አሁን እሷ ስምንት ወር ሆኖ ጽንሱ የሰባት ወር ያሳይ ይችላል። የእድገቱ ውስንነት ያመጣል። ሌላው ውስጥ ሊጠፋ ይችላል፣ እርግዝናው ውስጥ ሊጠፋ ይችላል። እነዚህ እንትኖች ይኖሩታል። ደም መፍሰስ ሊኖር ይችላል። አብረብሽን እንለዋለን። እሱ ሊከሰት ይችላል፣ ግፊት ያላቸው እናቶች ላይ እንዲያልኩሽ ከፍ ወደ ያለ እንትን ሊሄድባቸው ይችላል። ወደ ክላምሻ ሊያድግ ይችላል። ስለዚህ ያው ክትትል ነው። እነዚህ አሁን ጂአር ያልኩሽ ውስጥ የመጥፋት እንትኑ ምናምን ያው ማኔጅ መደረግ ነው እንጂ የተለየ እንትን የምታደረገው ነገር የለም። ግን በደንብ ሕክምና መውሰድ ያለበት ነገር አይደለም። እነዚህ ነገሮች ማድረግ አለባት። መልካም እንግዲህ፣ ስለ እርግዝና ላይ ስለሚከሰት የደም ግፊት ቀረ ምትለው ነገር ካለ በአብዛኛው እንግዲህ እነዚህ እንትኖች ነው የተለያዩ መድኃኒቶች ተሞክረዋል። ያው ግፊቱ ድጋሜ እንዳይከሰት ለማድረግ ግን በአብዛኛው አስፕሪን ያልኩሽ የተወሰነ እንትን አለ የተወሰነ ሪዛልቶች አሉት ስለዚህ ብዙ ጊዜ የምንሰጠው እሱን ነው ዞሮ ዞሮ ግን ከዚህ በፊት ግፊት ከነበረባቸው እናቶች በተለይ በእርግዝና ጊዜ ከነበረ ጥንቃቄዎች ይፈልጋሉ ክትትል በደንብ መደረግ አለበት ማለት ነው መርሓባ ዶክ ካለህ ጊዜ ላይ ጊዜህን መስዋዕት አድርገህ ለነበረን ቆይታ ከልብ እና እናመሰግናለን። አላህ ይጠብቅህ። ቀጣይ ደግሞ ሌሎች ሰዎችን ይዘን እንመጣለን ኢንሻአላህ። ውድ እና የተከበራችሁ ተመልካቾቻችን ከዶክተር ሁሴን ጋር የነበረን ቆይታ ይሄንን ይመስል ነበር። እንግዲህ በተለይ ደግሞ እናቶች ጥንቃቄ እንደሚያስፈልጋቸው እንደዚሁም ደግሞ ማንኛውንም አይነት ሕክምና ከዶክተር ሁሴን ጋር መታከብ እንደምትችሉ በዚሁ እንነግራቸዋለን። 0910 28 48 27 ስልኩ ነው። ወሎ ኮምቦልቻ፣ ማህፀን ጽንስ እንደዚሁም ደግሞ የህፃናት ሐሳባት ስፔሻሊቲ ክሊኒክ ጽድት ያለ አለው። በጥሩ እንክብካቤ ትታከማላችሁ። ቀሪ ፕሮግራሞቻችን ይቀጥላሉ። ወደዛው እንሻገራለን። ዶክተር ጋር የነበረን ቆይታ በዚህ ተቋጨ።